ዱባይ ላይ እንደዚህ አስደንጋጭ ተፍትሽ አይቻል አቅምን ወላሂ ነ። ሁለት ወር ሁለት ወር እባካችሁ እህቶቼ ተሰተሩ። በአንድ ሺ ብር በስምንት መቶ ብር በአምስት መቶ ብር ለምን አይሆንም? አንገታችሁ ደፍታችሁ መዳም ቤት ሂዱ። ወላይ መዳም ቤት ሂዱ፣ ካገኛችሁ ማለት ነው። ከተያዛችሁን ቀደረለ ስብሃነ ወተዓላ አሁን ላይ አስደንጋጭነቱ የቱ ጋር ነው? የአበሻ አለ የሚባልበት ቦታ ሁላ እየገቡ እየፈተሹ ነው። እየተሰበረ ነው። ጃዛ ቤት ፓርቲሽኖች፣ ምናምን በቃ አበሻ ይገኝበታል የተባለ ሞል ሁላ እየተፈተሸ ነው ያለው ማለት ነው። እራሳችሁን ጠብቁ። ቤት ደግሞ መቼ እንደሚፈተሽ ታውቃላችሁ። አሁን አራት ሰዓት ሌሊት አራት ሰዓት ለሌት እስቲ ሰው የት ይሄዳል? አበሻ ይገኝበታል የተባለ ቦታ ሁላ አራት ሰዓት ለሌት ነው እየተሰበረ ያለው። አለ ኤን ላይ ያላችሁ ሁላችሁም ተበታተኑ። አሁን ላይ መዳም ቤት ጥገኝነት ራሱ ግቡ ካገኛችሁ ጥገኝነቱን እድሉን ካገኛችሁ። ከዛ ባሻገር ደግሞ ያው ከተያዛችሁም ቀደርላ ስብሀነ ወታላ ማሻአላ አላህ ነው እንግዲህ ርስቃችን የሚጨርሰው ምንም ተፍቲሽ ቢኖርም ምንም ቢሆን ግን ራስ መጠበቅ መጠበቅ ሰበብ ማድረግ በጣም ግዴታችን ነው ማለት ነው። በአሁኑ ሰዓት በተለይ ኪሳችሁ ባዶ የሆናችሁ በጣም በርከታቶች ወቶች ወላይ ኪሳቸው ባዶ ነው። የሚገርማችሁ ነገር ቢኖር ማለት ነው በቃ አስር አመት፣ አምስት አመት ሙሉ ለቤተሰብ ሲገብሩት ወንድሞቻቸውን ላይጠቅሟቸው ሲገብሯቸው ነው የኖሩት። ሲገብሯቸው ማለት ነው። ነገ ብትሄጂ እነሱ አያነሱሽ ማሬ። አሁን ላይ ኮንትራክት ቤት ያላችሁ ደግሞ የምመክራችሁ ብራችሁን ሴፍ አድርጉ። ነገ ኮንትራት ቤት ምን እንደሚከሰት ምን እንደሚገጥማችሁ አታውቁም። ልጠፉ ትችላላችሁ። ሙያ ተማሩ። ሙያው ምንድነው? ምግብ ተማሩ፣ ጥንካሬ ተማሩ። ትምህርት፣ ቋንቋ፣ ጥንካሬ መማር የሚቻለው ኮንትራት ቤት እያላችሁ ነው። ኮንትራት ቤት ማለት እኔ እናት ቤት ብዬ ነው የማስበው። ብዙ ስቃይ፣ ብዙ መታፈን፣ ብዙ ይሄ ነፃነት ማውጣት ምናምን ሊኖር ይችላል አለ ይሄ ግልጽ ነገር ነው። ግን እናት ቤት ነው ያልኳችሁ። ብደፉን ብታበላሹም ተሰድባችሁም ቢሆን ተመታችሁም ቢሆን ያስተምሯችኋል። ያን ነገር ነው ኮንትራክት በጣም ሞደው ኮንትራክት በጣም ከተሰቃየሽ ጠፍተሽ ብትወጪ ኢቃማ ባይኖርስ ትሰሪያለሽ። ግን አሁን ላይ እየከበደ ነው። ተፍቲሹ እንግዲህ አዲስ አመት ሲመጣ ዱባይ ላይ ሁል ጊዜም ተፍቲሽ አለ። በጣም ጠንካራ ተፍቲሽ ማለት ነው። ስፔሻሊ ደግሞ ሴቶች ናቸው የሚፈትሹ። ሴቶች ደግሞ በጣም ጨካኝ ናቸው ሲፈትሹ ማለት ነው። ለምን ብር ነው የሚከፈላቸው ብር ይከፈላቸዋል። ጫፍ እስከ ጫፍ ድረስ አበሻ መሆንሽን ካወቁ አይፋቱሽም። በቃ ስትወጡ በተቻላችሁ አቅም ተሰትራችሁ ምናምን፣ ደግሞ ባትወጡ በጣም ደስ ይለኛል። ባትወጡ እውላለሁ፣ ወላሂ ባትወጡ እውላለሁ። እና እህቶቼ፣ በዚህ አጋጣሚ ምንድነው ልመክራችሁ ፈልገው ዩቱብ ቻናል ብትከፍቱ በጣም ደስ ይለኛል። ሶሻል ሚዲያ መውጣታችሁ ካልቀረ ሶሻል ሚዲያ ተጠቃሚ ብትሆኑ ዩቱብ ብትከፍቱ አረብ ሀገር እያላችሁ በነፃ ዋይፋይ በመዳም ዋይፋይ ሞኒታይዝ አድርጋችሁ ፕሮሰሱን ጨርሳችሁ እንዲከፈላችሁ አድርጋችሁ አገር ብትገቡ በአንድ ሺህ ሰብስክራይብ ትከፈላላችሁ። ድንገራችሁ ብዬ ነው የምሬን ነው፣ ስሩ። የሚከብድ ነገር አይደለም። እኔ አሁን ዩቱበር ስለሆንኩኝ እናንተ ዩቱብ እንዳትሰሩ ዝም ማለት አልፈልግም። የምሬን ነው አሁን እኮ ትንሽ ኢሮ ሰርተሽ ብዙ ብር ነው የምትከፈል። ለምሳሌ በቀን አስር ኢሮ ብትሰሪ፣ አስር ኢሮ በአሁኑ ሰዓት መቶ ሀምሳ አምስት ብር ነበረ ከትላንት ወደ ማለት ነው። በመቶ ሀምሳ አምስት ብር አስብ ውስጥ መቶ ሀምሳ አምስት ብር በአስር ኢሮ ማለት ነው። በቀላሉ የኢትዮጵያ በቀን እስከ ሁለት ሺህ ብር ትሰራላችሁ። በቀን ነው ምላችሁ። ደግሞ የበለጠ አሪፍ ነገር ደግሞ አስተማሪ ነገር፣ የሚያስቅ ነገር፣ ፕራንክ ሰው እንዲህ የሚፈልገው ነገር የምትሰሩ ከሆነ ደግሞ አሪፍ በወር እስከ ሶስት መቶ አራት መቶ ትሰራላችሁ። አረብ ሀገር ሆነ ራሱ እየሰራን ነው የምሬ ነው እየሰራን ነው በወር ሰላሳ ሺህ ብር ከዛም በላይ እናገኛለን። ስሩ እናንተ እናንተ ብትሰሩ የራሳቸው አይዲያ ይዛችሁ ነው የምትበጡት። አላህ የሚረዝቃችሁ ነው የምትረዘቁት። እኛ ምን በላው አይደለም የምትበሉት። ክፈቱ ክፈቱ ስሩ። ምንዛሬም በዚ አጋጣሚ አሁን ጨምረዋል። አሪፍ ነው ምንዛሬ ስትልቁ፣ አደራ ምላችሁ ነገር በአንድ ሰው ብቻ አትላኩ። በጣም ነው የምትበሉት። ያ ደንበኛዬ ነው ብላችሁ የምታምኑት ሰው ቼክ አያደርግሽም። የራሱን ጥቅም እና ጥቅም ብቻ ነው የሚያባርረው። ማሬ እየጠየቃችሁ ላኩ። አሁን ሶስት አራት ሀዋላዎችን እየጠይቁ ስንት ነው ስንት ነው በተሻለሽ ትልኪያለሽ። እዚህ አርባ ሶስት እዚህ አርባ ሁለት እዚህ አርባ አንድ ምናምን ነው በአሁኑ ሰዓት ማለት ነው። በተሻለሽ በታማኝ ሰው በተሻለሽ ላኪ። መጀመሪያ ብርሽን እንዲልኩልሽ አድርጊ፣ ከዛ መጥተው እንዲወስዱ ለምን በአሁኑ ሰዓት ደግሞ እንደዛም ስትፈልጉ ይሄ ምንድን ነው፣ የተለያየ ሰው ጠይቃችሁ ስትልኩም ሌባም ሊያጋጥማችሁ ይችላል። ያ ነገርም ጥንቃቄ ከዚህ በፊት የሚያውቀው ሰው አለ ወይ፣ ስትልኩ ስትልኩ ከዚህ በፊት የላከበት ሰው አለ ወይ? ቼክ አድርጉ። መንጃ ታርጋውን ቼክ አድርጉ። ታርጋውን፣ ብር የሚልክላችሁ በተቻላችሁ አቅም ደግሞ ብር ስትልኩ፣ ቀድማችሁ ቀድማችሁ ላኩልኝ ስትሏቸው ካላኩላችሁ ምን ታደርጋላችሁ መሰላችሁ፣ በአካውንታቸው ላኩ በአካውንታቸው በአረቦች ላኩ። አረቦቹ በእነሱ አካውንት ቢጠፉ እንኳን እያዛሉ የትም አባታቸው አይገቡም ማለት ነው። ስለዚህ ይህንን ነው መክራቸው አደራ። ይህ ቻናል ደግሞ ላይክ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ለብዙ እህቶች እንዲደርስ። በጣም በርካታ እህቶች አሁን ላይ ልጃሊዝም ምግብ አልሰራም፣ ጽዳት፣ እንደዛ የሚባልበት ሰዓት አይደለም። ሰዓቱ ኢትዮጵያ ኑሮ እያነረ ነው። እዚህ ጋ እናንተ ምግብና ጽዳት አልሰራም ልጃሊዝም እያላችሁ ጊዜያችሁ ላይ እየተጫወታችሁ ነው። ጊዜያችሁ እያባከናችሁ ነው። እላችኋለሁኝም መጠንከር መቻል አለባችሁ። ሰው ሀገር እያታለለ ነው። እንደ ውሃ የሚወስዷችሁ እድሜያችሁን ውስድ ነው የሚያደርግባችሁ። እያታለለ ማለት ነው፣ እያታለለ እድሜያችሁን ነው የሚያደርግባችሁ። ስለዚህ ምንድን ነው መጠንቀቅ መቻል አለባችሁ፣ ጥንቃቄ ማድረግ ለሁሉም ነገር፣ ስራችሁን ስራ ቦታ። ወላይ እኔ ቢርበኝ ቢጠመኝ ስራ ቦታ ይሻለኛል፣ ኢጃዛ ቤት ከምቀመጥ። እኔ የራሴ ነው ነገራችሁ ማለት ነው። ኢጃዛ ቤት ተደላድዬ ከምቀመጥ ስራ ቦታ ቢርበኝ ቢጠመኝ ሀያ አራት ሰዓት ብሰራ ደስ ይለኛል። የምሬ ነው። ምክንያቱም እኔ ጭንቀት አልችልም፣ ጭንቀት አልችልም። በቃ ስራ በጣም ይፈልጋል፣ ውስጤ ስራ በጣም ይፈልጋል ይጃዛቤ ተእኔ አይመችም፣ ለእኔ ግን አንዳንድ ሰው ይመቸዋል። ብስሚላ መሻለሁ የበሬ ነው እኮ ብላችሁ እኔ ግን አይስማማኝም ሲጀምር እልቅ ነው የምለው፣ ብበላም ብጠጣም እልቅ ነው የምለው ወላሂ። ሁነት ይን የምላችሁ። ስለዚህ ምንድነው መሰላችሁ ያላችሁ አማራጭ በተቻላችሁ አቅማችሁ እንትን መላ ምግብ ሆነ ጽዳት ሆነ እንጂ ኒጃን ከሆነ አትምረጡ፣ በተለይ አሁን አትምረጡ የሚመረጥበት ሰዓት አይደለም ይህ የሚመረጥበት ሰዓት ድሮ ቀረ ማ ድሮ ድሮ ድሮ ድሮ ከኮንትራት ቤት አሁን ላይ መጥፋት ያሰባቸው ን እንዳጠፉ አደራ እንዳጠፉ አሁን ላይ ተጥንቃቄ ያደርጉ ሙያ ተማሩ ሰልጥኖ እዛ ምን ምን ምን እንደሚያስፈልግ አረብ ሀገር ምን እንደሆነ ብርሽን ሴፍ አድርግ እዚህ ለፍተሽ ደክመሽ ላብሽን ጠባ አድርገሽ ኢትዮጵያ ስትልኪ ሙሉ ለሙሉ ብር አትላኩ ምንም አይጠቅማቸው ለነሱ ሀቢብቴ ያለ ርህራሄ ያለ ምንም ርህራሄ ነው የሚፈነጩበት። ብሩ ማፊ ፋይዳ የምሬ ነው። እነሱም መረዳት ትችም፣ ራሱን መረዳት ትችም። ነገ ደግሞ በባዶ እጅሽ ኢትዮጵያ ተሽቀን ጥረሽ ስትሄጂ ምን ሰጠሽ ምን አደረግሽ ነው ምትባይ። እውነታቸው ነው። ገባችሁ? በእናንተ ብር ምክንያት ብዙዎች ስራ ይፈታሉ። ስለዚህ ያላችሁ አማራጭ ምንድን ነው? ስራ እንዳትፈቱ እንትን ማለት አለባችሁ፣ ስራችሁን በአግባቡ መስራት ሰዎቹን ማክበር፣ አንገታችሁን ደፍታችሁን መስራት። ለምን ጊዜው ግዴታ ነው ያስገድዳል፣ ያስገድዳችኋል፣ ግዴታችኋል። ኦኬ። እና ለነበረን ቆይታ እጅግ በጣም አድግ ያመሰግናለሁኝ። እንትን ማድረግ እንዳትረሱ አካፍ። ይህን ቪዲዮ አጋሮ በጣም ጠቃሚ እንትን ነው።